በግልጽ ለደላላዋ በግልጽ ሴትዮዋ ሴት ለሴት ግንኙነት የምታደርግናት እንደዚህ እንደዚህ ካላደረግን ብላ እያስገደደችኝ ነው ብለሽ በግልጽ አማርኛ ነግረሻት። አዎ አድርጊ፣ ወደ ቤት አልመልስ ማለችሽ አልመልስም አወገልሻለሁ ተመጣሽም ማለች። ፊትም አስራ አምስት ቀን አግተውኛለን። እንደዙ ተስራ ህጄ አስራ አምስት ቀን ሁለት መቶ ሀምሳ ሺህ ብር አካውንት ከኢትዮጵያ አስገቢና ኢትዮጵያ እንልክሻለን ተብያለሁ። አሁንም ያው ነገር ነው የሚጠብቀኝ እንመታሻለን እዛው ሁኔ ያንን ስር ያለችኝ፣ ሁለተኛ አበላሽተሽ ብትመጪ ህይወትሽን ነው የማጠፋው ማለት ነው። ምንም አማራጭ የለኝ። ክፍሌን ዘጋሁኝ። ክፍሌን ዘግቼ ክፍል ውስጥ ቁጭ አልኩ። በመጨረሻ ጊዜ እኔም እንትን አልኩኝ፣ ራሴን ሳትኩኝ፣ ደነገጥኩኝ። እየመጣች ትታገለኛለች፣ ሴትዮይቱ እገልሻለሁ ትለኛለች፣ ታስጨንቀኛለች፣ ያልሆኑ ነገሮችን ሁሉ ታሳየኛለች። በመጨረሻ ውጭ ላይ ወጣሁኝ ማለት ነው። ውጭ ላይ ድንገት ይቆለፋል የበሩ በሩ ቁልፍ አለው። ሽማግሌው የለም። ሽማግሌው ባሏ ነው አባቷ ነው ምኗ ነው ሽማግሌው? ቤት ውስጥ ያለው ሽማግሌ ለብቻው ክፍል ሽማግሌው። እኔም የማውቀው ጉዳይ የለኝም። ባሏ መሰለኝ። እሷ የውጭ ሀገር ዜጋ ናት። እሱ ነጭ ናት። አረብ አደለችም፣ አረብ አደለችም። ሌላ ዜጋ ናት፣ ግን ነጭ ናት። ኢራን ኢራን ናት ኢራን ታዲያ፣ አረብ እኮ ነው ማሪ። ነጭ አይደለም፣ ፈረንጅ አይደለም፣ አረብ አረብ ነው። ባሏ ከሆነ ለምን ባሏ ነው ልትይቻልሽ? እንዴት አባቷ ባሏ እንደሆነ በምን አረጋገጥ እኔ? እንደዛህ አላረግም አልኳት፣ ሐቢባዬ እኔ እንደዛህ አላረግም። እኔ ሶስት ልጆች እናት ነኝ፣ ትዳር ያለኝ ነኝ። ከባልሽ ጋር አርጊ የምትፈልጊውን ነገር። እኔ ሴት ለሴት ባህላችን አይፈቅድም፣ ነውር ነው አልኳት። ስለዚህ እሱ እንትን አይልም አያረግም፣ በጣም ትልቅ ሰው ሆኗል። ስለዚህ እኔ የምፈልገው ከአንቺ ጋር ነው አለችኝ። አይ ዶንት ቲንክ ሰው ባሏ ነው ብዬ አላስብም። እኔ አንቺ በአፍ ነው ወይስ በፓስፖርት አይተሻል? በስማቸው አይተሻል? ባሏ ይሁን አባቷ እኔ እሷ ናት ያለችኝ ባሌ ነው አለችሽ። እሷ እሷ ናት እንደዛ ያለችኝ እንጂ እኔ ባሏ ይሁን አባቷ በአንድ ላይ ሆነው እየተያዩ ነው የሚመስለው ካሜራው እንጂ የድብቅ አይመስልም። በአንድ እያዩት ነው የሚመስለው፣ ፊትለፊት ነው የሚመስለው ካሜራው ማለት ነው እኔንም ቀርጣኛለች ከሀቢባዬ፣ እኔንም ቀርጣኛለች ተተናገርሽ እያለሽ ቀርጣኛለች። ሴትዮዋ ማለት ነው። ስለዚህ ፊት ለፊት ነው የምትቀርጥሽ። እኔን ቢስላት ትንያል እየታገልን እያለ እየያዘችኝ እያለ ቀርጣኛለችማ። ያንቺማ ሳትፈልጊ ተገደሽ እንደሆነ እየታገልሻት ቪዲዮ ላይ ያሳያል አይደል? የእነሱ ግን ፈቃደኛ ሆኖ ነው ወይስ እንደ አንቺ እየታገሉ ነው? ሀይባዬ እነሱም አንዷ እየጮኸች ነው የቀረጠቻት። ስጮሃለች ማለት ነው፣ ልቀቂኝ እያለች እንዴ ነው እየታገለች ነው። ቶሎ አሳለፈችው፣ መጨረሻውን እንዳላየው አሳለፈችው። በአማርኛም በአረብኛም ነው እየደበላለቀች የምትለፈልፈው ማለት ነው። እና ቶሎ ብላስትሮን አደረገችው። በውድ ግን የሆነውን ነገር አሳየችኝ። ቀደው የሚያደርጉትን አሳየችች። አስገድዳቸው ልቀቂኝ ምናምን እያሉ የሚታገሉትን ቶሎ ታሳልፈዋለች። እንደዛ እያደረገች ሌላ ብዙ ነገሮች አሳየው። ወደው የሚያደርጉትን የምታሳየው ምናልባት አደንዛል ሰታቸው ምናምን ሊሆን ይችላል፣ አስክራቸውም የተለያየ ነገር ሰታቸው። ወደው የሚያደርጉትን የምታሳይሽ አንቺን፣ ያንቺን አይምሮ ለማሳመን ነው። አዲስ ሰው እያመጣች ቪዲዮን እያሳየሽ እንዲያምኑ ኖርማል እንደሆነ ጭንቅላታቸው እንዲቀበል ይሄ ሴትና ሴት ማድረጉ ኖርማል ነው ብለው አይምሯቸው እንዲያምን ስለፈለገች ነው። ይህን ቪዲዮ እያጠራቀመች አዲስ ሰው በመጣ ቁጥር ተሰለ እሷ የሀገሬ ልጅ ካደረገችው ኖርማል ነው ማለት ነው ብላችም አይምሯ ተቀብሎ እንድታደርገው ስለምትፈልግ ነው፣ እንዲያደርጉት እና ሀቢባዬ እኔ ወጥቻለሁኝ ፈጣሪ ደርሶልኝ እንደማንም ህጋዊም ባልሆን ፓስፖርቴን ቢቀሙኝ ወጥቻል። ግን እዛ ያቆምነው ሽማግሌው ቢሮ መለሰ። ቢሮ ምን አሉ ቀጥታ እንደገባሁኝ እሷን ይይዙልኝ መስሎኝ ይታገሉልኝ መስሎኝ ማለት ነው። እኔ እኮ ሴትዮዋ የወሰደች ለዝ ስራ ነው ብዬ በግልጥ ጩኸ ነበር ቸው። እንደ እብድ አድርጎኛል ማለት ነው ስነግራቸው። ግን ማለት ነው ምን ችግር አለው ታዲያ ምን ችግር አለው ሁሉ ሳሁን ደግሞ የመጣው ፋሽን ይሄ ነው ብለው ሳቆብኝ ማለት ነው። ቢሮ በሙሉ ሳቀብኝ። አበሾቹ ሊያውቁ ይችላሉ፣ በአማርኛ ነው እንትን ያልኩት፣ አረቦቹ ግን አያውቁትም። ግን ለሁሉም ቢሮዎች ብዙዎቹ ቢሮዎች እንደዚህ ያለን አሁን የመጣው ፋሽን ታዲያ፣ ምን ይጠበስ፣ አርፈሻሰሪም እን ምን ይከብዳል አሉኝ ማለት ነው። ከዛ በቃ ምንም ሊያደርጉልኝ ያልቻለ ቤትዮቱንም እንዲዋት ነበር የፈለግኩት እንዲይዟትም ነበር የፈለግኩት ውስጥ አትገባም። ያው ሽማግሌ ይዞ መጥቶ እዛው ጥሎ ይሄዴ ከዛ ቤት ስሄድ ለምን ይሄን ስራ አልሰራሽም ተብዬ አስራ አምስት ቀን ታግቼ ተደበደብኩ። ሀቢባ እንደዚህ ኩኔ የወጣሁ ሰው ነኝ። እዛ ቤት ውስጥ ብዙ እህቶቻችን እጃቸው ንብረት ላይ ታስረው የአእምሮ ጭንቀት ይዟቸው ራሳቸው በብረቱ እንትን እያሉ የሚጮሆ እህቶች አሉ። እኔ ወጥቻለሁ አልሐምዱሊላህ። ግን ለነዛ ቢሮ ተጋልጦ ድምፅ እንዲሆንና እንትናቸው እንትን እንዲሉ እንዲቆጠቡ ነው ይሄ ነገር እንዲቆጠቡ ማስረጃ ካገኘው እንደማጋልጥ ስለሚያውቁ ነው ለሀቢባ እንዳትናገሪ ብለው ፓስፖርትሽን የመለሱልሽ። እኔ ማንንም ስለማልፈራ ለሀቅ ስለምሞት፣ ለጉዳዩ እውነትነት ማስረጃ ካቀረብሽልኝ የቢሮውንም የደላሏንም ስምም ፎቶም ለጥፍ ቪዲዮ እንደምሰራባቸው ስለሚያውቁ ነው ለሀቢባ እንዳትናገሪ ያሉ እና ፓስፖርትሽን የመለሱልሽ ገባሻ ስለዚህ አንቺ ከአንቺ የሚጠበቀው እውነት ድምፅ መሆን ከፈለግሽና ጉዳይ እውነት ከሆነ ለእኔ ማስረጃ አቅርቢ ሴትዮዋን የቀዳሻ ድምጽ ካለ ማስረጃ፣ ይሄ ነገር ለመፈፀሙ ማስረጃ ካቀረብሽልኝ እኔ ፎቶአቸውን ለጥፊ፣ የቪዲዮ ሰርች አጋልጣቸዋል። ሌላ አንቺ ማስረጃ ብቻ አቅርቢ፣ ሌላ ምንም አልፈልግም። ማስረጃ ሂጂ ስጠይቃቸው፣ መጀመሪያ ሲጀመር እኔ ከሁለት ወገን ሰምቼ ነው ድምፅ መሆን። ሂጂ የደላለው አንሳ እናግራት። ውሸት ነው ብላ ከካለች አቀርብላታለሁ ማስረጃ። ይኸው እየልክላታለሁ። ገባሻ ዛራ ሚትሽ ናብሪ ሚትነሽ የት ሀገር ነው ለምትሉ፣ ኢማራት ዩናይትድ አረብ ኤምሬት ነው አይደል? አዎ፣ ሀራሰል ሀረይማን ኦኬ። ስለዚህ አሁን ሞዴሬተር ይናስገባልሽ አለው። ስልክ ቁጥርሽን ተልክልኛል አለኝ። የምትዩ ማስረጃ ታቀርቢልኛለሽ እሺ፣ ሀቢባዬ? ፓስፖርትሽን መለሱልሻ ሀቢባዬ። ነይና መተሽ ውሰጂ ለሀቢባ እንዲያትናገሪ ብለው ነበረ። ራሴን ፈራሁኝ፣ አልህርኩ ይህንን መሪ በሙኒት በኩል ልኬዋለሁ። ለሀቢባ እንዳትናገሪ መተሹ ሰጂ የሚለውን ለሙኒት በዋልሰብ ብሸራ ርጌላት አለሁ፣ ለሙኒት ማለት ነው እና እንደዚህ ሙኒት ጋር የላክሹ ቮይስ አንቺ ጋር አለ ምናልሽኝ ሀቢባይ ለሙኒት ላኩላት ለሀቢባ ጓ እንዳትናገሪ መተሽ ፓስፖርት ሽን ውሰጂ አሉኝ፣ የሚለውን ቮይስ ለሙኒት ልክ ላት አለዋለች። ለሙኒት የላክሽላት ቮይስ አንቺ ጋር አለ። አይ ባዬ ከኔ ጋር እንትን ብለው አለ፣ ድምፅ የለውም ጠፍቶብኛል፣ ግን እንትኑን እልክልሻለሁ አሳይሻለሁ በስል ስልኬ ሪከርድ ያለ ስልኬ ሪከርድ ያላረክ ሲል ስልኬ ሪከርድ ያላረክ ሲል ከውስጥ ከእንትን ከሊሞሪ ጋር ሳጠፋው ጠፍተውብኛል፣ ማለት ነው ድምፅ። ምን አይነት ግዴለሽ ነው ግዴለሽነት ነው እንደዚህ አይነት መረጃ የምታጠፋው? ምን ምን ምን ላደርግ አልችልም። ስልኬ እየሞላም ቢያለኝ ሪከርድ ያደረግልኝ አንቺ የምታወሪ ነገር እውነት ለመሆኑ ኔ ማስረጃ ምንድን ነው ምንድን ነው? ስለ አወራሽ እሷ እንዳምነሽ ነው የምትፈልጊ? ማስረጃ ፈልጋለሁ እኔ ድምፅ፣ ለመሆንለት ነገር ማስረጃ ፈልጋለሁ። ማስረጃ ፈጠር ሴትዮዋን የቀረጽሻት ድምፅም ቢሆን ወይ ስትታገልሽ የቀረጽሻት ቪዲዮ ካለ ልታቀርብልኝ ትችላለሽ። ያንን ያንን ማ ሐቢባዬ እኔ ስልኬን እኮ ትቼ ነው የወጣሁት ስልክ አልያዝኩም እኮ ማስረጃ። ሐቢባ ማስረጃሽ ነው ወይ? ምንድ ማስረጃ ሳይሆን ሐቢባዬ የምፈልገው ተዝ ስራቸው እንዲቆጠቡ እንደዛ ያሉ እህቶቻችን እንዳይሰቃዩ ነው የምፈልገው። እኔ ሌላ ከነሱ ምፈልገው በጣም በጣም ጥሩ ሄጄ ከዚህ ስራችሁ ተቆጠው ሁል ስራ እኛ አንሰራውም ካሉ ይኸው የምትሰሩበት ማስረጃ እምልበት ነገር አለሽ ወይ እኮ ነው። እኔ እኮ ልቤ ውዙት ሁሌ ምን የሚጠይቃችሁ ማስረጃ እና ማስረጃ ነው። ማስረጃ ካለ ጥግ ድረስ ሄድላችኋለሁ። ጥግ ድረስ ድምፅ ሆናችኋለሁ። ለእናንተ ብዬ ውጭ ጉዳይ ድረስ ሄጃለሁ። ስራና ክህሎት ሚኒስቴር ድረስ ሄጃለሁ። ኢትዮጵያ ውስጥ ድረስ ገብቼ አናግሬላችኋለሁ። ማስረጃ ካለ የትም ቦታ ሄድላችኋለሁ። ኤምባሲ ብትሉኝ የትን ቦታ ድምፅ ሆናለሁ። ግን ያለ ማስረጃ ልክ እዛ ጋ ስደረስ ማስረጃ ስጠየቅ ኩንሽሽ በይ ወደዛ። ከዚህ በኋላ ማንም ይ ያለ ማስረጃ ከሙኒስ ጋ ወደ እኔ ላክ ይውላት አለ ከእኔን ትሚል ከሙኒስማሙኒትም ለእኔ ትልክልኛል። እሱ እኮ ለሀቢባ እንዳትናገሪ ፓስፖርትሽን እንመልስልሻለን ነው ፓስፖርትሽን ስለያዝንብሽ ነው ይህንን ያልነው ቢሉስ፣ እኔ ያልኩትኝ ለሴት ለሴት እንደሚሸጧችሁ ማስረጃ ከዚህ ሴትዮ ጋር ወይ ዚህ ሴትዮ ላይ አየው የምትይው ቪዲዮ፣ ኤኒቲንግ ኤኒቲንግ፣ አንድ ማስረጃ፣ አንድ ሄቺ ስጠይቃቸው ኖ አይደለም፣ አላደረግንም ሲሉ፣ ይኸው ያደረጋችሁበት እምንበት ማስረጃ ነው የሚፈልገው። እንደዛ ያለ የለኝም ሐቤባየ ለምን ብቴ ሁሉንም ትቼ ነው ኔ የወጣሁት። እነሱ ጋር ትቼ ነው ስልኬንም ሁሉንም የወጣሁት። ስልኬም ላይ ደግሞ እንደዛ አላረኩ በጣም ጥሩ እሺ። ያለ ማስረጃ ነው ሄጂ እናንተ እንዲህ ታደርጋላችሁ ስለቹ አረ በስመ አብ እኛ አናደርግም ቢሉኝ፣ እሺ፣ ይሄው የምታደርጉበት ብዬሽ ማስረጃ ካላቀረብኩኝ ምን ብዬሽ አፌን መፍታት ይችላል? ንገር። ምን ብዬ ማስረጃም ያለ የያዘ ሰው ምን ብሎ ከሰው ጋር መጋፈጥ መፋጣት ይችላል? ያለ ማስረጃ አናደርግም ሲሉ ይኸው ብዬ የማቀርበው ነገር ካለኝ። ውሸት ነው ያወራችሁ፣ ውሸት ነው እኛ አላደረግንም ሲሉ ምን ላቅርብላቸው? ቢምሉስ ነው፣ ሀቢባዬ ሙስሊም ነን፣ ቁርአን ይዘው ቢሙሉስ መሐላ እኔ ጋ አይሰራም። እኔ ጋ ማስረጃ ነው የሚሰራ። እኔ በመሀላ አላምንም። የሰው ልጅ በምንም ይምላል ራሱን ከሆነ ነገር ላይ ለማውጣት። እኔ የማምነው በማስረጃ ነው። ሙኒት ለምትሉ ሙኒትን አሁን ይጠራታለው። ሙኒት ጋር ያለው ቮይስ ለሀቢባ እንዳትናገሪ ፓስፖርትሽን እንመልስልሽ አሉን ነው የሚለው፣ ተናግራለች። እሺ ምን ሁሉ ለሀቢባ እንዳትናገሪ ፓስፖርትሽን እንዳያዝንብሽ ቢሆንስ

ማሳቸው ሳትይዙ አትወጡ። በቻላችሁ ላይ እንዳለ ወደ ሌላ ሰው ትራንስፈር አለ ቀርጻችሁ ወደ ሌላ ሰው ልካችሁ ደልቱት። እኔ አንድ ቀን ከዚህ ውስጥ ስወጣ ለቀረው ሰው ድምፅ ሆናለሁ ብላችሁ ካሰባችሁ ስልካችሁ ላይ ባለ ሰዓት ቀረጹና ወደ እህታችሁ ወደ እህታችሁ ላኩትና ደልቱት። ከእናንተ ስልክ ላይ ስልካችሁን ጥላችሁ እንኳን ብትወጡ ቤተሰብ